በምስራቅ ጉራጌ ዞን ቡኢ ከተማ ያለውን የንጹህ መጠጥ ውሃ ችግር ተከትሎ የከተማዋ ነዋሪዎች ለእንግልት መዳረጋቸውን ገልጸዋል። ነዋሪዎቹ ውሃ ለመቅዳት ረጅም ርቀት መጓዝና ተጨማሪ ወጪ እንዳማረራቸው ይናገራሉ። ለምሳሌ አሁን አንድ ጀሪካን በጋሪ ከሄደ ከዚህ አስራ አምስት ብር ነው የሚቀበሉት። ያንን አቅም የሌለው ሰው ደግሞ በፎጣ እናቶች፣ አሁን አቅመ ደካሞች ተሸክሞ ሰው እየለመኑ ነው እየሄዱ ያሉት ስለዚህ የዚህ የውሃ የከተማችን የውሃ ጉዳይ በጣም አንገብጋቢና ከምንም ከሌላው ኑሮ የበለጠ ከሌላው አስቤዛ የበለጠ የውሃ ችግር በጣም በከፍተኛ ሁኔታ አለና አሁን ለምሳሌ፣ እኔ አሁን የልጆች አባት ነኝ። እኔ አራት ጀሪካን አይበቃኝም። አራት ሲባዛ በአስራ አምስት አልችልም። አሁን አህያ ለምኜ ነው ከሰው አህያ ለምኜ ነው አቅሜ ስላልፈቀደ በጀሪካን በሀያ ለመውሰድ የመጣሁት ማለት ነው። ቢያንስ የእኔ ቤት ማለት ነው አስር ጀሪካን በቀን አይበቃችሁም። ልጆች አባት ነው በቃ ይታጠባሉ። ልብስ አለ፣ ሳሙና አለ፣ እንትን እሚል ነገር አለ። ብዙ ነገሮች ስላሉ ውሀ ስጀርካን አይበቃኝም። አሁን ጭኜ ነው የመጣው። አይታችኋል፣ እዚህ ጋር ያለው ጫንኩት። ሰዎች ለትምህርት ቤት የሚታጠቡበት አላደርስላቸው። እናቶቻችን ራሱ በጣም ተቸግረዋል። ዋጥረት በጣም ነው ያለው እዚህ ከነገ ዛሬ ይለቀቃል በሚል ተስፋ አመታት መቆጠራቸውን ነው ነዋሪዎቹ የሚገልጹት። ውሃ አየነው ሲፈሳ የነው ተደሰትን። ከዛ በኋላ እር ብሎ ሰው ሲጠብቀው የለም። ምንድን ነው ይቀረዋል፣ ይቀረዋል ነው የሚሉት የቀረው ነገር ጋራ እየገባን ነው ያለ ነው። ውሃው ስናይ ተሞልቷል ይባላል። ባለሙያንም እናቆኛን አናቅ ማለት አሁን አዲስ ዝርጋታ የተዘረጋ ነበረ እስካሁን አልተለቀቅም። በከተማዋ በግንባታ ላይ የሚገኘውን የንጹህ መጠጥ ውሃ ፕሮጀክት አጠናቆ ለህብረተሰቡ ውሃ ተደራሽ ለማድረግ በሚደረጉ ሙከራዎች ተደጋጋሚ የቴክኒክና የአሰራር ችግር እየተከሰተ መሆኑን የከተማዋ አስተዳደር ገልጸዋል። ወደ ሪዘርቫይሩ ውሃውን መክፋት አስፈላጊ ስለነበረ በዛን ወቅት ያው ከቧንቧዎች ብልሽት ጋር ተያይዞ እንዲሁም ደግሞ መነሻ ቡስተር ሃውስ አካባቢ ላይ ከፓወር ጋር ተያይዞ የገጠሙ ችግሮች ፍንዳታዎች ከመኖራቸው ጋር ተያይዞ በታሰበው ጊዜ ውሃው ወደ ማህበረሰቡ እንዳይለቀቅ ምክንያትን የሆነው ማለት ነው። የውሃው አሁን ያለው ነባሪ ውሃ ጉድጓድ የከተማው ህዝብ አምስት ሺህ በነበረበት ሰዓት የተሰራ ነው። አሁን ደግሞ የከተማው ህዝብ ቁጥር ሀምሳ ሺህ እና ከዛ በላይ ሆኗል። ስለዚህ ሰፊ የፍላጎትና አቅርቦት አለመጣጣም ከመኖሩ ጋር ተያይዞ ውሃ በሁሉም የሰፈር አካባቢ ላይ ተደራሽ ማድረግ ተቸግሯል። አገልግሎቱ ፕሮጀክቱን በተያያዘው መጋቢት ወር ለማጠናቀቅ እየተሰራ መሆኑን የቡኢ ከተማ አስተዳደር አስታውቀዋል። ፕሮጀክቱ በዚህ ወር ውስጥ አልቆ ለአገልግሎት ዝግጁ እንዲሆን ነው ያለን ዝግጅት ማለት ነው። ስለዚህ በዚህ ወር ውስጥ ይመረቃል፣ ለአገልግሎት ዝግጁ ይሆናል። የሙከራ ስራውም ደግሞ በዚህ ሳምንት ውስጥ ከተማ ውስጥ ውሃ ይፈሳል ማለት ነው። ውሃ መስመር ውስጥ ይፈሳል ብለን ነው እኛ በጉጉት እየደገፍን እያገዝን ያለን። የከተማ የንጹህ መጠጥ ውሃ ፕሮጀክት ለሰባት ዓመት መጓተት ነዋሪዎቹን ለችግር ዳርጓቸዋል።